ሰላም ሰላም እንዴት ናችሁ? አዲሱ የመንግስት ሰራተኞች ደሞዝ አሰራር ይኸው ነው። እንግዲህ ከትናንትናው በለቀቅነው ቪዲዮ መሰረት ይሄ የተሰራው ደሞዝ ማለት ነው ግብርን። ተመልካቾቻችን ይህን እንግዲህ እንደምትመለከቱት እያንዳንዱ ሰው ሀያ ሁለት ደረጃዎች አሉት ከሀያ ሁለት ደረጃዎች ሀያ ሁለት ደረጃዎች አሉት። እንደምትመለከቱት ክቡራን ተመልካቾቻችን፣ የመጀመሪያ ደረጃ እንግዲህ የተጣራ ደሞዝ 4880 ብር እያገኛል ማለት ነው። ሁለተኛው ደግሞ ሁሉንም ማንበብ ይከብዳል። ግን እችን አሰራር ምንድን ነው? እችን ኤክሴል ወደ ኃይሌ መልቲ ሚዲያ ቴሌግራም ቻናል ላይ እለቅላችኋለሁ። ካልሆነም ስክሪን ሻት አርጋችሁ ያዙ። እንግዲህ እንደምታዩት ነባር ደሞዛችን እዚህ ቃለ እንደገና አዲስ ደሞዛችን እዚህ ስድስት ሺህ ብር አለ። ከዛ ጥሮታ አለ ግብር አለ አንድ ሺ ምናምን ብር ከዝችው አምስት መቶ ብር ተቀናሽ አለው ልዩነት አለው ሰባት መቶ ብር የተጣራ ደሞዝ አለ። እነዚህ እነዚህ ሁሉም ተቆራርጠው ይህን ያህል ከትንሹ ግብር ስንት ይከፍላማ? አንድ ሺ ሁለት መቶ ግብር ይከፍላል ከትንሹ ደሞዝ ከትልቁ ደሞዝ ደግሞ ግብር ስንት ይከፍላል ስንል፣ ይህንን ይዘን ቴብል ወደ ታች ይዘ ነው ስንሄድ እዚ ጋር ነው አንድ ሰው ሀያ አንድ ሺ ብር ማነው ሰላሳ ዘጠኝ ሺ ብር ደሞዝተኛ አስራ ሶስት ሺ ብር ደሞዝ ግብር ይከፍላል ማለት ነው አንድ ሺ ማነው ሀያ አራት ሺ ስድስት መቶ ሰባ ብር ደግሞ የተጣራ ደሞዝ ይደርሷል ማለት ነው ስለዚህ ከፍ ባለ ቁጥር ግብሩን ከፍ ያለ ይመጣል። ስለዚህ ሞር ደግሞ አሪፍ የሚሆነው እዚህ አካባቢ ላሉት የተሻለ ነው። ወደዚህ አካባቢ ማለት ነው የተሻለ ነው፣ ግብር ብዙ አይቆረጥባቸውም። ለምሳሌ ደረጃ ዘጠኝ ደረጃ ስምንት ነባሩ ደሞዛቸው ስንት ነው? አስራ አንድ ሺህ ምናምን ነው፣ ብዙ ልዩነት የለውም ስምንት እና ዘጠኝ በነገራችሁ ላይ ይሄ አስራ አንድ ሺ ምናም ከሆነ ግብር ሶስት ሺ ምናም ብር ይከፍላል። የተጣራ ደሞዝ ወደ ስምንት ሺ ምናም ያገኛል። ወደ ይሄ ደረጃ ስምንት ያለው ማለት ነው። ደረጃ ዘጠኝ ደግሞ ነባሩ ዘጠኝ ሰባት ሺ ሰባ አራት ሃያ አራት ከሆነ አዲሱ አስራ ሁለት ሺ አምስት ስልሳ ስድስት ነው። እዛው የተጣራ ደሞዝ ስንት ያገኛል? ወደ ዘጠኝ ሺ ምናም ብር የተጣራ ደሞዝ ያገኛል ማለት ነው። ይሄን እንደዛ ሆኖ ሁሉም በዚህ መልኩ የተሰራ ነው ማለት ነው። ክብራን ተመልካቻችን ይሄን ይመስላል ማለት ነው። ይሄው የስክሪንሻት አድርጋችሁ ያዙ። ይሄ ሆኖ ሁሉም ለማየት ለማሳየት ሞክር ያለው ማለት ነው። ከዚህ ደረጃ ያላችሁ ደሞዛችሁን ኔታችሁን ማየት ትችላላችሁ ማለት ነው። ነባር ደሞዝ፣ አዲስ፣ ጥሮታ፣ ግብር፣ ተቀናሽ ልዩነት እያልን ያስቀመጥነው ማለት ነው። ክብራን ተመልካቻችን ስለተከታትላችሁ እጅግ አመሰግናለሁ። መልካም ቆይታ።